ሰላም ሰላም፣ ውድ ቲክቶክ ጓደኞች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ያው ዛሬ በአዲስ ነገር መጥቻለሁ ማለት ነው። ያው የምታውቁኝ አብዛኛው ቲክቶክ ላይ እና ዩቲዩብ ላይ የእጅ ስራ ነው። ዛሬ ግን በእጅ ስራ አይደለም የመጣሁት፣ ለእናንተ ይጠቅማል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት። እሱም እኔም ስለተጠቀምኩበት ነው ማለት ነውና ያው እኔ ጥቅም ስላገኘሁበት እናንተም ትጠቀማላችሁ ብዬ ስላሰብኩ፣ እኔ አብዛኛውን እናንተ የሚጠቅማችሁን ነገር ነው ይዤ የምመጣው። ያው ታውቃላችሁ ማለት ነውእና ምንድነው እሱም፣ ትርፍ ጊዜ እና ስልክ ኢንተርኔት ብቻ ነው የሚያስፈልጋችሁ። ከዛ በትርፍ ጊዜያችሁ መስራት ነው። አሁን ከመዳም ስራ ጋር ዳንቴ ሪሰርች መዳም ስራ ሰርች፣ እሱም በትርፍ ሰዓት ነው የሚሰራው። በወር 5000 ይከፍለኛል ማለት ነው። 5000 ነው የሚከፍለኝ። በተለይ ጊዜ ሰፋ ያለው ጊዜ ላለው፣ እንዲሁም ደግሞ ኮሌጅ የገባ ዩኒቨርሲቲ እንዲሁም እውቀት የተሻለ እውቀት ያለው ከሆነ በጣም በጣም አዋጭ ነው። በጣም በጣም በይበልጥ ነው የሚከፍለው እና ጊዜም ደግሞ ተጨማሪ ጊዜ ላለው። አሁን ጊዜ ለኛም ዩቱብ ሰራ አለው ቲክቶክ መዳን ቤት ምናምን ስል ባለች ሰዓት ራሱ በወር አምስት ሺ ያገኛለሁ መስሎ እንግዲህ ተጨማሪ ጊዜና ሰዓት ያለው ሰው ምን ያህል እንደሚሰራ አስቡት። ለምን ጊዜያችሁን ታባክናላችሁን? ያን እኔ ደግሞ ስለተጠቀምኩበት ስላየሁት እናንተ እንድትጠቀሙበት ብዬ ነው የመጣሁት ማለት ነው። እኔ አልዋሽም። በዛ ላይ ሀራም አይደለም። ጊዜያችሁን መስዋዕት አርጋችሁ ነው ባላችሁ ጊዜ ስልካችሁ ስልካችሁ ነው፣ ኢንተርኔቱም የራሳችሁ ነው። ባላችሁ ጊዜ ፈጣሪን በማያስቆጣ መንገድ ነው ስሩበት፣ ተለወጡበት። እኔ ስለ ጥቅም ስላገኘሁበት እና ስለተጠቀምኩበት ነው ለእናንተ ይዤላችሁ የመጣሁት እና ወዶችዬ ይሄ አይለፋችሁ በይበልጥ ደግሞ ስለ እንትኑ ማስረዳት እንዳስረዳችሁ የምትፈልጉ ከሆነ ለቀጣይ ቪዲዮ ዩቱብ ላይ ይሰራለውኝ። ለአሁኑ ግን ያው አንድ ነገር ገብታችሁ ካላየሁት በተግባር ማረጋገጥ አይቻልም። ስለዚህ ገብታችሁ ሞክሩት። ከፈለጋችሁ እንዳስረዳችሁ ከፈለጋችሁ የቴሌግራም ሊንኬን አስቀምጣለሁ፣ እንዲሁም ቁጥሬን አናግሩኝ፣ እንዳስረዳችሁ ስለ ሁኔታው የምትፈልጉ